ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ኮምቦ ቆይታችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን አድርጋለሁ። እስከ ቆይታችን ፈጻሚ ድረስ አብራችሁን እንድትቆዩ ከወዲሁ ግብዣ ነው። የዕለቱ ቆይታችን ትልቁ ጉዳይ የአውሮፓ ቻምፒየንስ ሊግ ምሽቶችን የተመለከተ ነው። እንግዲህ ለተማክሰኙና ለተረቡ የጥሎ ማለፍ የመልስ ጨዋታዎች የሚከናወኑበት ወቅት ነው ትላንትና ሁለት ጨዋታዎች ተከናወኑ ዛሬ ደግሞ ሁለት ጨዋታዎች በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ተደርጎ የሚያልፍ ነው የሚሆነው ታዲያ እግር ኳስ ወዳጆች ቀልባቸውን ሰርቆ አእምሯቸውን ተቆጣጥሮ እንግዲህ አይናቸውን በስክሪኖች ላይ ያሳርፈው የሚከታተሉ ትልቁ መድረክ የቻምፒዮንስ ሊግ ውድድር ነው እናም ይህ መድረክ የአውሮፓን ኤሊት ክለቦች የሚያፋልም ከዚያም ባለፈ ደግሞ ባለትልቅ ጆሮ ዋንጫ ማን ያሳካል የሚለው እንዲህ መንገዶችን የሚከፍትበት ውድድር ነው እና የጥሎ ማለፍ ውድድር ትላንት የተከናወኑ ጨዋታዎች አሉ። የዛሬውን መርሃ ግብር እንመለከታለን። እንግዲህ የዛሬው ጨዋታ በተለይ በሀገረ ስፔናው ላይ ላ ሬሞንታዳ የሚለው ቃል ብዙዎች እያነሱት ያሉት ሪያል ማድሪድ ይህን ውጤት የቀለብሳሉ የሚለው ሀሳብ ይነሳል። ከዚያም ባለፍም ትላንትም አስደናቂ ምሽቶችን ተመልክተናል። የትላንት መርሃግብሮቹን ቅድሚያ ላድርግና በቪላ ፓርክ አስቶን ቪላን ከፔዥ ያገናኘ ጨዋታ ነበረ። በፓርቲ ደ ፕሪንስ አስቀድሞ ባሳለፍነው ሳምንት በነበረው የመጀመሪያ ዙር የጥሎ ማለፍ ጨዋታ ለፓሪዚያኖቹ ሶስት ለአንድ በሆነ ውጤት አሸንፈው በምድል አድል የሚያልፉ ይመስል ነበር። ነገር ግን ትላንት የተመለከትነው በሀገር እንግሊዝ እንግዲህ በርሚንግሃም ከተማ ሌላ እንግዲህ አስደናቂ ምሽትን የተመለከትንበት አጋጣሚ ነበር ያለው። እርግጥ እንግዲህ ጨዋታው ሲጀመር የማለፍ እድሉን በሰፊው ፔጅ ካለው ስብስብ ጥራት ከመጀመሪያ ዙር ውጤት አንጻር የማለፍ እድሉን ሰጥተው ብዙዎች የተካተሉት ጨዋታ ነበረ። እናም ፔጅ በቀላሉ እንደሚያልፍ ይጠበቅ ነበረ። ነገር ግን ትላንት የተመለከትነው አስደናቂ ምሽት ነበረ። የጨዋታው መርሃ ግብሩ እርግጥ በጨዋታው ጅማሬ ላይ አሽራፍ ሀኪሚና ኑኖ ሜንዴሽ አስቆጥሯቸው ጎሎች ለፓሪዚያኖቹን መሪ አድርገው ይበልጥ የግብ መጠኑን ሰፊ ማድረግ ችለው ነበረ። እናም ተስፋ የቆረጡ ይመስሉ ነበረ ደጋፊዎቹ በቪላ ፓርክ። እናም የአልትራ የፒኤስጂ ደጋፊዎች ዝማሬ ነበር የሚሰማው በቪላ ፓርክ ስታዲየም ዙሪያ። የኋላ ኋላ ግን የዩሩ ቴሌማንስ ጎል የአስቶን ቪላን ደጋፊዎች እንዲሁም ተጫዋቹን አነቃቅቷል። ኡና ኤምሪም በርቱ፣ ጥረት አድርጉ፣ ታገሉ የሚል በምልክትም ለተጫዋቻቸው ያስመለክቱ ነበረ የኋላ ኋላ እንደዚሁ ማጊን ጎል አስቆጥሮ በጣም ጥሩ የሚባል ጎል ነው ማስቆጠር የቻለው። ማጊን አጫዋት ዘይቤው ማራኪ አይደለም፣ ነገር ግን በጣም ውጤታማ የሚባል ተጫዋች ነው። በአስቶን ቪላ ቤት ጎል አስቆጥሮ ጨዋታው ሁለታቻ መሆን ቻለ። ከዚያም ይበልጥ ተነሳሽነት ተፈጠረ በቪላ ፓርክ እና አስቶን ቪላዎችን ተደጋጋሚ ጎሎቹን አስቆጥረው ለማሸነፍ ጥረቶችን ማድረግ ጀመሩ። ኤዝሪ ኮንዛ እንደዚሁ ማርከስ ራሽፎርድ በጣም አስደናቂ ሞከር አድርገው ጂያሎጂ ዶናሮማ እድሉና መከ ነው ከዚያም ከማዝን የተሻገረችን እንኳስ ተከላካይ ስራ ተጫዋች ኤዝሪ ኮንዛ ጥሩ የሚባል ጎል አስቆጥሮ ሶስት ለሁለት መምራት ቻሉ። ታዲያ አሶፊላ አንድ ጎል ብቻ ማስቆጠር አቻ አድርገው ነበረ በደርሶ መልስ ውጤት ማለት ነው። እናም ታገለ ተቀይሮ የገባ ማርኮ አሴንሲዮ ከዚያም ባለፈ ከማዕዘን ምት ከቅጣት ምት የተገኘችው ድልን ኤዝሪ ኮንዛ በግንባር ለመሞከር ጥረት ሲያደርግ አልተሳካም። ተደጋጋሚ ድሎቹን ሞከሩ፣ ነገር ግን አልተሳካም። እንዲያውም የሚባስ ብለው የጨዋታው የዳኛው ፊሽካ ሲጠበቅ እንግዲህ ማትሰን ጥሩ ሙከራ አድርጎ ነበረ፣ ነገር ግን ፓቾ ያችን አጋጣሚ አውጥቷታልና ጨዋታው በአስቶን ቪላ ሶስት ለሁለት አሸናፊነት ተጠናቀቀ። ነገር ግን በድምር ውጤት አምስት ለአራት ተሸንፎ አስቶንቪላ ከውድድሩ ተሰናብቷል። ፒኤስጂ በአንጻሩ ለግማሽ ፍጻሜ ማለፉን አረጋግጧልና ና ትላንት ግን አስቶንቪላ በዚህ ስብስብ ጥራት ኡናይ ኤመሪ ምን ያክል ድንቅ ቡድን የሚወደስ የሚመሰግን አይነት ቡድን እንደገነቡ ማሳየ ነው። እዚህ ደረጃ መድረሳቸው የሚያስመሰግናቸው እንደሆነ አምና አለውኝ እና ትናንት ፔዥን እጅግ በፈተና ነበረ ማለፍ እየቻለው። ከጨዋታው በፊት ከመጀመሩ አስቀድሞ እንደሚታወቀው ቻምፒዮንስ ሊጉ ድሮ ሲደረግ ተጫዋቾቹ መሀል፣ ዳኛው አንድ ላይ ሆነው ዝማሬው ይሰማል የቻምፒዮንስ ሊግ መዝሙር። ነገር ግን ትናንት የዩሮፓ ሊግ መዝሙር ነበረ ተከፍቶ የነበረው። እንግዲህ በድንገት ተጫዋቾቹም እንግዲህ ሲስቁም ስንመለከት ነበረ ዛጋጣሚ የኋላ ኋላ የቻምፒንስ ሊግ መዝሙሩ ተከፍቷል። የኋላ ኋላ እንግዲህ ኦስማን ደምቤሌህ ጨዋታው ኮብ ተብሎ ተመርጧል። ነገር ግን ከጨዋታው በኋላ ኦስማን ደምቤሌህ ለኒህ በጨዋታው ምርጥ የነበረው ጂያሎጂ ዱና ሮማን የሚል ሀሳብን ሰጥቷል። ይህን ዩሪ ቴሌማንስን የግንባር ኳስ የማርከስ ራሽፎርድ ይህን ማርኩ ሴንሲዋል ለቅላቸው ድሎችን ሲያመክንም ተመልክተናል። እንደዚሁም አሰልጣይ ሎዊ ሴኔሪኬም በቡኒ በጣም እኮር አለሁኝ እንደማስበው የዓለማችን ምርጡ ቡድን አለኝ ሲሉ በቡድናቸው ኩራት እንደሚሰማቸው ሀሳባቸውን የሰጡበት አጋጣሚ ነው ያለው። እንግዲህ ፔዤ ለግማሽ ፍጻሜ መድረሱን አረጋግጧል። ትላንት እንደ ቡድን በተለይ የመከላከል ስፍራው ላይ የማርኪኞስ እና የፓቾ በተወሰነ መንገድ የመከላከል ስህተቶችን ስንመለከት ነበረ። በአንጻሩ አሽራፍ ሀኪሚ እና ሜንዴሽ በማጥቃቱ በጣም ጥራታቸው የላቀ ነው። በመከላከሉ በተወሰነ መንገድ ጥያቄ ይነሳባቸዋል። እናም ይህንን ክፍተት በቀጣይ የጥሎ ማለፍ ጨዋታዎች ላይ ማረም እንደሚገባቸው ይነሳል። ላኛው ጨዋታ ቦሩሲያ ዶርትሙንድን ከባርሴሎና ያገናኘው የመልስ ጨዋታ ነበረ። በሲግናል ኢዱና ፓርክ እንግዲህ አስቀድሞ የለወል በጣም ደጋፊዎቹ ህብረ ዝማሪያቸው ይደንቅ ነበረ። በተለያዩ ሞዛይኮች ነበረ አጊጠው የገቡት እና ትላንት ቦሩሲያ ዶርትሙንድ ሶስት ለአንድ በሆነ ውጤት ጨዋታውን አሸንፏል። ነገር ግን አስቀድሞ አራት ለዜሮ መሸነፉን ተከትሎ በድምር ውጤት ባርሴሎና ለግማሽ ፍጻሜ መድረሱ ተረጋግጧል ሰርሂው ጉራሲ ሶስት ጎሎችን በማስቆጠር በጨዋታ ሀትሪክ መስራት የቻለበት አጋጣሚ ነበረ። እናም ሰርሂው ጉራሲ እንግዲህ 13 ጎሎችን በአንድ የውድድር ዓመት በቻምፒዮንስ ሊግ በማስቆጠር የመጀመሪያ አፍሪካዊ ተጫዋችም መሆን ችሏል። ይሄ ጊኒያዊ ተጫዋች ወደ ዶርትሙንድ ካመራ በኋላ በጠራ ብቃት እየተመለከት ነው እንገኛለን እንግዲህ ባርሴሎና ከሰባት ዓመታት በኋላ ነው በቻምፒዮንስ ሊግ ግማሽ ፍጻሜ መድረስ የቻለው። ከዚህም ባለፈ ደግሞ በ2025 የመጀመሪያ ሽንፈትን የገጠመው የትላንትናው የዶርትሙንድ ሽንፈት ወቼሸዝኒም ቋሚ በተሰለፈባቸው አጋጣሚዎች የመጀመሪያ ሽንፈት ገጥሞታል በባርሴሎና ቤት። ሌላው እንግዲህ ሮበርት ሌቫንዶቭስኪ ከጨዋታው በኋላ በጣም ብዙ ስህተቶችን ስንሰራ ነበረ፣ አማካይ ክፍላችን ላይ በጣም ክፍተት፣ ጨዋታን መቋጠር አልቻልንም ነበረ፣ እናም በዚህ መንገድ ከዚህ በኋላ መጫወት የለብንም የሚል ሀሳብ ሰጥቷል። ከእሱም ባለፈው ጁል ኩንዴም እንደዚሁ ግማሽ ፍጻሜ መድረሳችን አስደስቶኛል፣ ነገር ግን ፐርፎርማንሳችን ጥሩ አልነበረም። እንደዚሁም ፍራንኪ ዲዮንግ ሁሉም በሚባል ደረጃ የዕለቱ ፐርፎርማንሳቸው ጥሩ እንዳልነበረ ተናግሯል። ከጨዋታው በኋላ እንግዲህ ራፊንሃ ሰውነቱ ዝሎ ስንመለከተው ነበር። በጣም የሚታትር ተጫዋች ነው። እናም በተለይ ድካም በቀጠቹ ጨዋታዎች ላይ ባርሴሎና እንግዲህ ዋጋ እንዳያስከፍሉ በርካቶች ሀሳብ የነ ፔድሪ የነ ራፊንሃ በጣም የሚታትሩ ተጫዋች ናቸው። እናም ይህን እንዴት ባለ መንገድ እያፈራረቁ ተጫዋቾቻቸው ኢነርጂያቸውን መሰብሰብ አለባቸው ሀንሲ ፊሊክ ትልቁ ኃላፊነታቸው ሆኖ ይነሳል። ነገር ግን በስፋት ድካም ይታያል በባርሴሎና ተጫዋቾች ላይ በየዕለቱ ጨዋታዎች ላይ ሲያደርጉ በመርሃ ግብራቸው ሁኔታ ላይ እነ ራፊና ያለ ረፍት ነው የሚጫወቱትና ይህ ደግሞ ውድድሩ መጠናቂያ ወቅት ላይ ዋጋ እንዳያስከፍላች የሚል ሀሳብ ይነሳል። ትላንት ግን ለግማሽ ፈጻሚ መድረሳቸውን አረጋግጠዋል። ትልቁና ብዙዎቹ እየጠበቁት የሚገኘው የጨዋታ መርሃ ግብር ዛሬ ምሽት በሳንቲያጎ ቤርናባው ይከናውናል። ሪያል ማድሪድን ከአርሰናል የሚያገናኘው የጨዋታ መርሃ ግብር ነው። ባሳለፍነው ሳምንት በኤምሬትስ አርሰናል ሶስት ለዜሮ በማሸነፍ የጨዋታውን ማጠናቀቁ ይታወቃል። እናም አሁን ላይ ሪያል ማድሪዶች ከሜዳ ላይ ፍልሚያው ባለፈ አስቀድመው በአእምሮ ደረጃም አርሰናሎችን እንደዚሁ ጫና ለማሳደር ሙከራ እያደረጉ ይገኛሉ። እንግዲህ ከጨዋታው በፊት ከጨዋታው ከመከናወኑ አስቀድመው በቪዲዮ፣ በተንቀሳቃሽ ምስል ተነሳሽነትን ኢንስፓይሬሽን የሚፈጥር ቪዲዮ እንዳዘጋጁ ሪያል ማድሪዶች ሀሳብ ተነስቷል። ከዚያም ባለፈ የስታዲየሙም ጣሪያ እንደሚዘጋ ከዚህ በፊት እንግዲህ በኤልክላሲኮም ይህ ተግባር እንደተፈጸመ እናውቃለን። ስታዲየሙን ጣሪያ ለመዝጋት ማሰባቸው ተነግሯል። ሌላኛው የሪያል ማድሪድ የአልትራ ደጋፊዎች እንግዲህ ከሆዲሁ እንደተዘጋጁና ትለየ አትሞስፌር በስታዲየም ዙሪያ ገና ጨዋታው ከመጀመሩ አስቀድሞ ከዚህም ባለፈ በስቴዲየሙ በሚደረገው የጨዋታ መርሃ ግብር ላይም ድጋፋቸውን በከፍተኛ ሁኔታ እንደሚሰጡ ከሆዲሁ የተነሳ ነው የሚገኘው። እንግዲህ ካለፈው ሳምንት ከደረሰባቸው ሽንፈት በኋላ በእያንዳንዶቹ እለታቶች ላይ በስፔን መገናኛ ብዙኃን ሊሆን ይችላል፣ በተጫዋቾቹ መካከል እንዳጠቃላይ በዚያ ኢንቫይሮንመንት ውስጥ ላሬሞን ታዳ የሚለው ቃል ይነሳል። ይሄ መቀልበስ፣ ውጤትን ካምባክ ማድረግ የሚል ሀሳብ አለው እና ላሬሞን ታዳ የሚል ሀሳብ ይነሳል። እንዲያውም ዲፖርቲቮ አላቤስን ካሸነፉ በኋላ ሩዲገር ከደጋፊዎች ጋር በነበረው ሪያክሽን ላሬሞን ታዳ እያለ ሲናገር ነበር። ከዚህም ባለፈ ጁድ ቤሊንጋምም በጋዜጣ መልጫ ወቅት ላይ ይሄ ቃል እንግዲህ ከሰሞኑ በሪያል ማድሪድ ቤት የሚሰማ ቃል ነው ሲል ሀሳቡን እንደዚሁ የሰጠበት አጋጣሚ አለ። ከዚህ በፊት በቻምፒየንስ ሊግ መድረኮች ላይ ብዙ ሬሞንታዳዎችን ተመልክተናል። ከሶስት ለዜሮ ሽንፈት ከሶስት ግብ በሶስት የግብ ልዩነት ተሸንፈው ውጤቱን ቀልብሰው ያሸነፉ ክለቦችን ታሪክ ማውሳት እንችላለን። ለአብነት ያክልም 2018 19 ውድድር ዓመት በቻምፒየንስ ሊግ ባርሴሎና ካምፕ ላይ ሶስት ለዜሮ አሸነፈ። ታዲያ በአንፊልድ ሊቨርፑል አራት ለዜሮ አሸንፎ እንደዚሁ ድል ማድረጉን እናነሳለን። ከዚህም በተጨማሪ በ2017/18 ከአንድ ዓመት በፊት ቀደም ብሎ ደግሞ ባርሴሎና አራት ለአንድ አሸነፈ ሮማን። ታዲያ በኢስታዲዮ ኦሎምፒኮ ደግሞ ሮም ላይ ሮማ ጨዋታውን ሶስት ለዜሮ አሸንፎ ውጤቱን ቀልብሶ ማለፉን የሚታወስ ጉዳይ ነው። ከዚህ በተጨማሪ 2003 አራት የውድድር ዓመት እንደዚሁ ኤሲ ሚላን በሳን ሲሮ ጁሴፔ ሜዛ ከዴፖርቲቮ ላ ኮሩኛ ጋር በነበረው ጨዋታ አራት ለአንድ አሸነፈ። የመልሱን ጨዋታ ታዲያ ዲፖርቲቮ ላ ካሮኛ አራት ለዜሮ አሸንፎ ካምባክ ማድረግ የቻለበት አጋጣሚ ይነሳል። ከዚህም ባለፈ ደግሞ ከሶስት ግብን በላይ በሆነ ውጤት ተሸንፈው ካምባክ ያደረጉ ወይም ደግሞ የቀለበሱ ክለቦችም አሉ። አራት ለዜሮ የነበረን ውጤት ማለት ነው። እንግዲህ ፔዤ አራት ለዜሮ አሸንፎ ባርሴሎና ታዲያ በካምፕ ኑ ባርሴሎና ስድስት ለአንድ አሸንፎ የዓለም መነጋገሪያ የነበረበት አጋጣሚ እንደነበር ይታወሳል። ከዚህም በተጨማሪ ግን ሪያል ማድሪድ በግሉ ካደረጋቸው ከአምባኮች መካከል የተወሰኑትን ለመጥቀስ ያክል 1976 ላይ ከደርቢ ካውንቲ ጋር በኢሮፕያን ካፕ እየተባለ ይጠራ ነበረ፣ አራት ለአንድ በሆነ ውጤት ተሸነፈ። የመልሱ ጨዋታ አምስት ለአንድ አሸንፎ ውጤቱ መቀልበስ የቻለበት አጋጣሚ ተፈጥሮ ነበረ። ከዚህም ባለፈ በሁለት የግብ ልዩነትም ቮልስቡርግን እንደዚሁ ሁለት ዜሮ ተሸነፈ የመጀመሪያው ጨዋታ። በሰከንድ ሌግ ደግሞ ሪያል ማድሪድ ሶስት ለዜሮ አሸንፈው ይህንን ጨዋታ መቀልበስ የቻለበት አጋጣሚ ይነሳል። 1980 ላይም ሴልቲክ ጋር በነበረው ጨዋታ እንደዚሁ የቀለበሰበት አጋጣሚ ይነሳል። ከዚህም ባለፈው ሪያል ማድሪድ ከፈርስት ሌግ እና ሰከንድ ሌግ ውጤቶች ባለፈ በጨዋታ አጋጣሚ በሜዳ ላይ ሁለት ለዜሮ እየተመራ ሶስት ለሁለት፣ ከዚያም ባለፈ ደግሞ እንግዲህ ከመመራት ተነስቶ ውጤት የቀየረባቸው አጋጣሚዎች ይወሳሉ። ያለፈው የውድር ዓመት እንግዲህ ዶርትሙንድንም እዚሁ ከመመራት ተነስቶ ነው ማሸነፍ የቻለው። ና እንግዲህ አስቀድሞ ሉካስ ቫስኬዝ የመጀመሪያ ጨዋታ ከተሸነፉ በኋላ ይህን ውጤት የሚቀለብስ ክለብ ካለ የሚቀለብሰው ሪያል ማድሪድ ነው የሚል ሐሳብን መስጠቱን እናነሳለን። ካርሊቶ ከጨዋታ በፊት ሀሳባቸውን ሰጥቷል። ውጤቱን ለመቀለበስ አቅሙ እንዳለን አስባለሁ በሚል ዶን ካርሎ ሀሳባቸውን ሰጥቷል። በከፍተኛ ኢንቴንሲቲ ከዳኛው ፊሽ ከመሰማት ጀምሮ መጫወት አለብን በሚል እንደዚሁ ሐሳባቸውን ሰጥቷል። ከዚህ በተጨማሪ ደጋፊዎች በእጅጉ እንደሚያስፈልጉን በሚልም ሐሳባቸውን የሰጡበት አጋጣሚ አለ። ከልምድ ጋር በተገናኘ ሀሳብ ቀርቦላቸው ነበረ። እንግዲህ አርሰናል የተደራጀ ቡድን ነው፣ አርቴታ ጥሩ ቡድን ገንብቷል የሚል ሀሳብ ሰጥቷል። በዚህ በውድድሩ የተለየ ልምድ ባይኖራቸው እንኳን ነገር ግን አርቴታ በጣም ጥሩ ቡድን ገንብቷል በሚል ካርሊቶ እንደዚሁ ሀሳባቸውን የሰጡበት አጋጣሚ አለ። ሚኬል አርቴታም ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ወቅት ላይ ከጉዳት ጋር በተገናኘ ቶማስ ፓርቴና ና ቤን ዋይት ከጉዳታቸው እንዳገገሙ ሀሳቡን ሰጥቷል። እንግዲህ ቶማስ ፓርቴ ከብሪንት ፎርድ ጋር በነበረው ጮታ ላይ መጠነኛ ግጭት ገጥሞት የመሰለፍ ጉዳይ አጠራጣሪ ነው ሲባል ነበር። ነገር ግን ትላንት ልምድ ሲሰራ ተስተውሏል። እናም አብሮ እንደተጓዘም ነው መረጃዎች የሚያሳዩት ወደ ስፔን ከተጓዙ የአርሰናል ስብስብ ጋር እናም ለጮታው እንግዲህ መድረሱ ተነግሯል። ቤን ዋይትም ከቀዶ ሕክምና በኋላ ወደ ሜዳ ተመልሶ ከዚያ በምቾት አልተሰማው ነበረ። እርሱም ግን ወደ ሜዳ እንደተመለሰ መረጃዎች ያሳያሉ። እንግዲህ ከዚህ ከካምባ ጋር በተገናኘ ሀሳብ ቀርቦለት ነበረ። ሚኬል አርቴታ እንግዲህ ራማሪን እናከብራለን፣ በውድድሩ በሰሩት እንግዲህ የሰሩትን ስራ ሁሉም ያውቃል። ነገር ግን የራሳችንን ታሪክ መጽሐፍ እንፈልጋለን። ስራችንን፣ የቤት ስራችንን ራሳችንን ሰርተናል የሚል ሀሳብን ሰጥቷል። እንግዲህ ሜዳ ላይ መናገርን እመርጣለሁኝ በሚል እንደዚሁ ሚኬል አርቴታ ሀሳቡን የሰጠበት አጋጣሚ ነው ያለው። የራሳቸውን ታሪክ መስራት እንደሚፈልጉ መጻፍ እንደሚፈልጉ ነገር ግን ሪያል ማድሪድ እንደሚያከብሩ፣ ምክንያቱም በውድድሩ የሰሩትን ታሪክ ማንም ያውቃል፣ ነገር ግን ትኩረታችን ራሳችን ላይ ነው፣ ምን ማድረግ እንዳለብን እናውቃለን በሚል ሚኬል አርቴታ ከጮቶ አስቀድመው በነበረው ጋዜጣዊ መግለጫ ሀሳቡን ሰጥቷል። እንግዲህ ዛሬ ምሽት አራት ሰዓት ላይ በሳንቲያጎ ቤርናባው ሪያል ማድሪድ ካርሰናል ተጠባቂዎች ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ የሚከናወን ነው የሚሆነው። ታዲያ አይኖች ሁሉ እንግዲህ በቤርናባው የሚያርፍ ይሆናል። እግር ኳስ ወዳጆችም ይህንን ጨዋታ በትኩረት የሚከታተሉት ጨዋታ ሆነው ያልፋል። ከዚህም ባለፈ ደግሞ እንደዚሁ በሳንሲሮ ጁሴፔ ሜዛ ኢንተር ሚላን ከባየር ሙኒክ ጨዋታቸውን ያከናውናሉ። በመጀመሪያው ዙር ጨዋታ እንግዲህ በባቫሪያኖቹ ሽንፈት እንደገጠማቸው በኔራ ዙሪዎቹ የሚታወስ ጉዳይ ሌቱ እንግዲህ ትልቅ ትኩረት ጉዳይ የአውሮፓ ቻምፒየንስ ሊግ ነው። ተፈራ ታመነ ከመላዊ ስሉ የባለመሽ ጋር ቆይታ አድርጌ ያለውን ብሩ ጊዜን ተመኘሁ።